የህማማቱ አምስተኛ ቀን ልዩ የተቀደሰች የተባለችው ሐሙስ የመጨረሻው እራት ሲባል ክርስቶስ ከደቀ መዛሙርቱ ጋር ፋሲካን ማክበሩና የአዲሲቷ ኪዳን ሥርዓት ቅዱስ ሥጋውንና ክቡር ደሙን መስጠቱን ይታወጫል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 በተጨማሪም ትሕትናን እያስተማረ እግራቸውን ማጠቡ ይተረጎማል። የዮሐንስ ወንጌል ምዕራፍ 13 ከቁጥር 3 እስከ 17 በመጨረሻም በጌቴሴማኔ ጸልየዋል። የሉቃስ ወንጌል ምዕራፍ 22 ከቁጥር 39 እስከ 44 በነዚህ ጉዳዮች ላይ የኦርቶዶክስ ተዋሕዶ አባቶች የሰጡት አስተያየት፣ ሐሙስ የመጨረሻ እራት። የመጨረሻው እራት የክርስቶስ ምድራዊ አገልግሎት የመጨረሻ ነበር። እሱም የሰውን መረዳት የሚበልጥ ምስጢር የሆነውን የሰውነቱንና የደሙን ቁርባን ያቋቋመበት በፋሲካ እራት ላይ ክርስቶስ ከደቀ መዛሙርቱ ጋር ዳቦ መጋራት ብቻ ሳይሆን ራሱን እንደ እውነተኛ የሕይወት እንጀራ አድርጎ አቅርቧል። ክርስቶስ በእራት ጊዜ ሕብስቱንና ወይኑን ለውጦ በመሥዋዕቱ የሰው ልጅ መታደስን ያመለክታል። የመጨረሻው እራት ክርስቶስ የፋሲካን በግ ሲፈጽም ከብሉይ ኪዳን ወደ አዲስ ኪዳን መሻገሩን ያመላክታል። ክርስቶስ በእራቱ በኩል ምእመናንን ከራሱ ጋር አንድ የሚያደርግ ከመለኮታዊ ሕይወት ጋር አንድ የሚያደርጋቸው ቅዱስ ቁርባንን አቋቁሟል። የመጨረሻው እራት ምግብ ብቻ አልነበረም። ክርስቶስ መለኮታዊ ፍቅሩን የገለጠበትና በመስቀል ላይ ለከፈለው መሥዋዕትነት ጥላ የሆነበት ምስጢር ነበር። በቅዱስ ቁርባን የፋሲካ በግ በድጋሚ የሚቀርበው በብሉይ ጥላ ሳይሆን በሐዲስ ኪዳን ሙላት ነው። በመጨረሻው እራት ላይ እንጀራውን በመቁረስ ክርስቶስ የብሉይ ኪዳንን ተስፋዎች ይፈጽማል፣ እናም ተከታዮችን ለሚመጣው መንግስት ያዘጋጃል። የክርስቶስ እራት ትንቢታዊ በዓል ነው። ምእመናን ዘላለማዊን በዓል የሚካፈሉበት ሰማያዊ ግብዣን በጉጉት ይጠባበቃሉ። በእራት በኩል ክርስቶስ ስጋውንና ደሙን ይሰጠናል። ይህም በክብር እስኪመለስ ድረስ ለመጽናት የሚያስችል ጥንካሬን ሰጥቶናል ህጽበተ እግርና የአዲስ ኪዳን ቁርባን የክርስቶስ የእግር መረገጫ ምድራዊ ትህትናውን የሚወክል የክርስቶስ መገኘት የሚከብርባትና የሚከበርባት የቤተ ክርስቲያንም ምልክት ነው። የክርስቶስ እግር መረገጫ እርሱ የሚያነጻትና የሚቀድስ ከእርሱም በክብር የሚነክስባት ቤተ ክርስቲያን ናት። የክርስቶስ እግሮች በምድር ላይ እንዳረፉ ምህረቱና ጸጋው የእግሩ መረገጫ በሆኑት በህዝቡ ውስጥ ይኖራል። ምድር የክርስቶስ የእግሩ መረገጫ ናት። ከኃጢአትም ሊያነጻት መጥቶ መንግስቱን በእርሷ ውስጥ መሰረተ። የክርስቶስ የእግር መረገጫ ምድር ራሱን ያዋረደበት ቦታ ነው። እናም በክብር ሲመለስ የሚያከብረው ቦታ ነው። የክርስቶስ የእግሩ መረገጫ የግዛቱ ኃይል ምስል ነው። የሩቅ ወይንም የማይዳሰስ ሳይሆን አሁን ያለውና በሕዝቡ ሕይወት ውስጥ የሚሠራ። ቅዱስ ቁርባን መታሰቢያ ብቻ አይደለም። ለኃጢአት ይቅርታና ለዘላለማዊ ሕይወት የተሰጠን የክርስቶስ እውነተኛ ሥጋና ደም ነው። ቅዱስ ቁርባን ከክርስቶስ ጋር የምንገናኝበት መንገድ ነው። ቁርባን የእርሱን አምላክነት የምንቀበልበትና ወደ አምሳያው የምንለወጥበት ነው። በቅዱስ ቁርባን ውስጥ የክርስቶስን መሥዋዕትነት ዝም ብለን አናስታውስም፣ ወደዚያ እንገባለን። በቅዱስ ቁርባን ከእርሱ ጋር አንድ እንሆናለን። ቅዱስ ቁርባን ምስጢር ነው። ነፍስን የሚመግብና ምእመናንን ከራሱ ከክርስቶስ ጋር የሚያገናኝ መለኮታዊ ስጦታ ነው። ቅዱስ ቁርባን ሕይወትን የሚሰጥ ህብስት ነው እርሱም ክርስቶስ ለቤተ ክርስቲያን ያቀረበው ይህም ከሰው ልጅ ማስተዋል በላይ የሆነ አንድነትን ያመጣል ቅዱስ ቁርባን የክርስቶስን መለኮታዊ ተፈጥሮ የሚካፈሉበትና የዘላለም ሕይወት የሚያገኙበት የሐዲስ ኪዳን ምልክት ነው ቅዱስ ቁርባን ለኀጢአታችን ስርየት በክርስቶስ የቀረበ የጸጋና የመለኮታዊ ምሕረት ስጦታ እውነተኛና ፍጹም መሥዋዕት ነው በቅዱስ ቁርባን ውስጥ የክርስቶስን ስጋ እና ደም እናገኛለን። እናም በዚህ ቅዱስ ቁርባን አማካኝነት የመለኮታዊ ሕይወቱ ተሳታፊዎች እንሆናለን። ቅዱስ ቁርባን ምልክት ብቻ ሳይሆን የክርስቶስ ሥጋና ደም እውነታ ነው። በእርሱም ከእርሱ ጋር በጥልቅ ምስጢር አንድ እንሆናለን። ክርስቶስ ሥጋውንና ደሙን ለደቀ መዛሙርቱ ለነፍሳቸው ምግብ አድርጎ ሰጣቸው። በእርሱም የመለኮት ባሕሪው ተካፋዮች ሆኑ። ቅዱስ ቁርባን ከሰማይ የመጣ እውነተኛ እንጀራ ነው። እሱም ክርስቶስ ራሱን ለደቀ መዛሙርቱ የዘላለም ሕይወት መንፈሳዊ ምግብ አድርጎ የሚሰጥበት ቅዱስ ቁርባንን በመካፈል ከክርስቶስ ጋር በሞቱና በትንሣኤው አንድ እንሆናለን። ቁርባን ለኃጢአታችን ስርየት ለዘላለም ሕይወታችን የተሰጠን የክርስቶስ ስጋና ደም ነው። ቅዱስ ቁርባንን ስንቀበል በስጋውና በደሙ ውስጥ በእውነት ባለው በክርስቶስ መለኮታዊ ባህሪ እንካፈላለን። በቅዱስ ቁርባን ክርስቶስ ስጋውና ደሙን ሰጠን፣ በርሱም የሰው ልጅ ሁሉ ተቀድሷል። ቅዱስ ቁርባን ያለመሞት መድኃኒት ነው። እናም በዚህ ስጦታ የክርስቶስ መለኮታዊ ተፈጥሮ ተካፋዮች እንድንሆን አደረገው። ኅብስቱና ወይኑ ተምሳሌት አይደሉም፣ ነገር ግን ለዓለም ሕይወት የተሰጠ እውነተኛው የክርስቶስ ሥጋና ደም ነው። ቅዱስ ቁርባን የክርስቶስ ራሱ መሥዋዕት ነው። በእርሱም በመሳተፍ ከእርሱ ጋር እንገናኛለን። ክርስቶስ የደቀ መዛሙርቱን እግር በማጠብ ለእኛ ያለውን ፍቅር አሳይቶ ትሕትና የመዳን መንገድ መሆኑን አስተምሮናል። የሁሉም ጌታ ክርስቶስ የደቀ መዛሙርቱን እግር ለማጠብ ራሱን አዋረደ። ሌሎችን ማገልገል የእርሱን አርያ መከተል እንደሆነ አስተምሮናል። ክርስቶስ የፍቅሩ ምልክት እንዲሆን የደቀ መዛሙርቱን እግር በማጠብ ምንም አይነት አገልግሎት ለክርስቶስ ተከታይ ዝቅተኛ መሆንን አሳይቶናል። የትልቅነት መንገድ በፍቅርና በአገልግሎት መሆኑን የሁሉ ንጉሥ ያሳየን የእግር መታጠብ ታላቅ የትህትና ምሳሌ ነው። ክርስቶስ የደቀ መዛሙርቱን እግር በማጠብ የቅድስና መንገድ በኃይልና በስልጣን ሳይሆን በትህትናና ከራስ ወዳድነት ነፃ በሆነ አገልግሎት መሆኑን አስተምሮናል። ክርስቶስ የደቀ መዛሙርቱን እግር ማጠቡ በፍቅሩና በመሥዋዕቱ ለነፍሳችን የሰጠውን መንጻት ያሳያል። ክርስቶስ የደቀ መዛሙርቱን እግር በማጠብ እርስ በርስ መዋደድንና በአገልግሎት ውስጥ ያለው ትህትና የክርስትና ህይወት መለያዎች መሆናቸውን አሳይቶናል። ክርስቶስ የደቀ መዛሙርቱን እግር በማጠብ በእግዚአብሔር መንግሥት ውስጥ እውነተኛ ታላቅነት የሚገኘው በትህትና እንጂ በኃይል እንዳልሆነ አስተምሮናል። በመጨረሻው እራት ክርስቶስ ራሱን እንደ እውነተኛ የፋሲካ በግ አድርጎ አቀረበ። በመሥዋዕቱም ከኃጢአት ሥራት ነጻ አወጣን። ህብስቱን በመቁረስ ክርስቶስ በድንጋይ ላይ ሳይሆን በምዕመናን ልብ የተጻፈውን አዲስ ኪዳን አቋቋመ። ክርስቶስ በተካደበት ሌሊት ራሱን ለምዕመናን ምግብ አድርጎ ሰጠ። በዚህ ምግብም እኛ የመለኮታዊ ህይወቱ ተካፋዮች አድርጎናል። በመጨረሻው እራት እንጀራውን በመቁረስ ክርስቶስ ስጋውን ለቤተ ክርስቲያን እውነተኛ የዘላለም ህይወት መብል አድርጎ አቀረበ። ክርስቶስ በመጨረሻው እራት ቁርባንን የመዳናችን መንገድ አድርጎ አቋቋመ። ስጋውንና ደሙን የነፍሳችን መብል አድርጎ ሰጠን። በመጨረሻው እራት ክርስቶስ ቁርባንን አቋቋመ። በዚህም ቤተ ክርስቲያኑን እየመገበና እየቀደሰ የሚቀድስበት ምስጢር ሆነ። በመጨረሻው እራት ክርስቶስ ነፍሳችንን የሚመግብና ከእግዚአብሔር ጋር አንድ እንድንሆን የሚያደርገን እውነተኛውን የሰማይ እንጀራ ራሱን ስጦታ አድርጎ ሰጠን። የመጨረሻው እራት የፋሲካ አዲስ በዓል መጀመሪያ ነው። ደሙ የልባችን መቃን የሆነበት ክርስቶስ ራሱ በግ የሆነበት ነው። በቅዱስ ቁርባን ውስጥ ክርስቶስ ራሱን እውነተኛና ፍጹም መሥዋዕት አድርጎ ሰጠን። የብሉይ ኪዳንን ጥንታውያን መሥዋዕቶች ፈጽሟል። ሐዋርያት በክርስቶስ ተመርጠው ለራሳቸው ብለው ሳይሆን ምስጢረ ስጋ የሆኑ ተሸካሚዎች እንዲሆኑ ቤተ ክርስቲያን በእነርሱ በኩል የቁርባን ሥራ እንድትቀጥል ነው። ክህነት የተቋቋመው በክርስቶስ በራሱ ነው። እሱም ለሐዋርያቱ የሰጣቸው ቅዱስ መሥዋዕት ቅዳሴ በቤተ ክርስቲያን ውስጥ እስከ ዛሬ ድረስ እንደቀጠለ ቀጠለ አለም። ክርስቶስ በመጨረሻው ዕራት የክህነት አገልግሎትን መሰረተ። እናም በዚህ በተቀደሰ ስርዓት አካሉንና ደሙን የማያቋርጥ መስዋዕት በማድረግ ቤተ ክርስቲያንን አደራ ሰጠ። ካህኑ የተጠራው የራሱን ፈቃድ እንዲያገለግል ሳይሆን በእግዚአብሔርና በሰው መካከል አስታራቂ ሆኖ ለዓለም ድህነት የቅዱስ ቁርባን መስዋዕትን እንዲያቀርብ ነው። በመጨረሻው ዕራት ክርስቶስ ለደቀ መዛሙርቱ ስጋውንና ደሙን ለነፍስ ድህነት እንዲያቀርቡ ኃይልን ሰጥቷቸው ቅዱስ ምስጢራትን አደራ ሰጣቸው። በክህነት ተቋም ክርስቶስ ደቀ መዛሙርቱን በመለኮታዊ አገልግሎት እንዲካፈሉ በማድረግ ቤተ ክርስቲያን ውስጥ ያለውን ሥራ እንዲቀጥሉ አስችሏቸዋል። ሐዋርያት ቁርባንን የማቅረብ ሥልጣንን ተቀብለው የክርስቶስ መሥዋዕት ያለማቋረጥ የሚቀርብበት የክህነት መሠረቶች ሆኑ። ክህነት የሰው አገልግሎት ብቻ ሳይሆን በቅዱስ ቁርባን ውስጥ ያለውን የክርስቶስን ሥጋና ደም መሥዋዕት ለማቅረብ የቀረበ ቅዱስ ጥሪ ነው። ክርስቶስ ክህነትን በማቋቋም ለሐዋርያቱ ኃጢአትን ይቅር እንዲሉና ቅዱስ መሥዋዕትን እንዲያቀርቡ ሥልጣን ሰጣቸው የምእመናንን ዘላለማዊ ድህነት አደራ ሰጣቸው ክህነት መለኮታዊ ምስጢር ነው ለሰው ልጆች የክርስቶስን ሥጋና ደም ለዓለም ሕይወት በማቅረብ ቤተ ክርስቲያንን እንዲያገለግሉ የተሰጠ ጸጋ ነው በክህነት ሐዋርያት የመንፈስን ስጦታዎች ለመስጠት ኃይልን ተቀበሉ ይህም ለምእመናን የክርስቶስን ጸጋ ተሸካሚዎች እንዲሆኑ አድርጓቸዋል። ክህነት የተቋቋመው በእግዚአብሔርና በሰው መካከል ያለውን የሽምግልና ዓላማ ሲሆን ቤተ ክርስቲያን ቅዱስ ቁርባንን የማቅረብን ቅዱስ ትውፊት የምትጠብቀው በክህነት በኩል ነው። ካህኑ በክርስቶስ ኃይል ቅዱስ መሥዋዕትን የሚያቀርብና ስለ ሕዝቡ የሚማልድ በክርስቶስ የማዳን ሥራ የሚሳተፍ ነው። ካህኑ በተቀደሰ አገልግሎቱ የክርስቶስን የመለኮታዊ አገልግሎት ተካፋይ በመሆን ለምዕመናን መዳን የሚሆን ዘላለማዊ የቁርባን መስዋዕት ይቀርባል። ውድ የአውደ ኦርና ቤተሰቦች ስድስተኛውን ቀን በነገው ዕለት ይጠብቁን። ይህ ንባብ የተቀነጨበው በመጋቢ ምስጢር ብሩካሳመረ ከተዘጋጀው ከመጽሐፈ ፓቶስ ላይ ነው ሙሉውን ከመጽሐፉ ያገኙታል። ትንሣኤውን ያሳየን። ወስብሐት ለእግዚአብሔር።